እኔ በምድር ስደተኛ ነኝ ትእዛዝህንም ከእኔ አትሰውር። መዝሙረ ዳዊት 118 በእንግሊዝ ሀገርና በመላው ዓለም ለምትኖሩ ኢትዮጵያውያን በሙሉ በእንግሊዝ ሀገር 146 ኛው የልዑል ዓለማየሁ ቴዎድሮስ መታሰቢያ ከ1854-1872 ዓ ሉል ዓለማየሁ ሚያዝያ 10 ቀን 1854 ዓ.ም ምረት ከገናናው አባታቸው ንጉሠ ነገሥት ዳግማዊ አጼ ቴዎድሮስና ከእቴጌ ጥሩ ጥሩወርቅ ውቤ በጎንደር ጠቅላይ ግዛት በደብረ ታቦር ከተማ ከአባታቸው ቤተ መንግሥት ውስጥ ተወለዱ። ከህፃንነት ዕድሜያቸው ጀምሮ የኢትዮጵያዊ የንጉሠ ነገሥቱን ሙሉ የአልጋ ወራሽነት ማዕረግም ተሰጣቸው። በመቅደላው ጦርነት አጼ ቴዎድሮስ እጅ ላለመስጠት በጀግንነት ክብራቸው ክብር ራሳቸውን ሲገድሉ፣ ተወዳጁ ልጃቸው ልዑል አለማየሁ ቴዎድሮስ በተወለዱ በሰባት ዓመታቸው የጦር ምሩከኛ ሆነው ወደ እንግሊዝ ሀገር መጡ። በተወለዱ በ18 ዓመታቸው ዳር 6 ቀን 1872 ዓመተ ምህረት ከዚህ ዓለም በሞት ተለይተው በእንግሊዝ ሀገር የነገስታት መካነ መቃብር በሚገኝበት በታላቁ ዊንዘር ቤተ መንግስትም ንግስት ቪክቶሪያ በተገኙበት በታላቅ ወታደራዊ ስነስርዓት ባለው ክብር አስክሬናቸው አርፏል። በእንግሊዝ ሀገር የሚኖሩ በአጼ ቴዎድሮስ አምስተኛ ትውልድ ቤተሰብ አስተዋሽነት ኢትዮጵያውያን በየጊዜው እየተሰባሰቡ ሲማከሩ ቆይተው አንድ አብዬ ዝግጅት ኮሚቴ በማቋቋም የልዑል አለማየሁ ቴዎድሮስ 146ኛው የእረፍት ዕለት በታሪክ ለመጀመሪያ ጊዜ እንግሊዝ ሀገር ለንደን ከተማ ውስጥ በሁሉም ኢትዮጵያውያን ዘንድ እንዲዘከር ተወሰኗል። በዚህ ዓመት አርብ ህዳር አምስት ቀን 2018 ዓ ም ወይም ኔቨምበር 14 ላይ 2025 ልዑል በተቀበሩበት የዊንዘር ቤተ መንግሥት የጸሎትና ፍትሃት መታሰቢያ ዝግጅት እንዲደረግ በማግስቱም 16 ህዳር 6 ቀን 2018 ዓ ወይም በ15 ኖቬምበር 2025 ላይ ሁሉም ኢትዮጵያውያን ተሰባስበው በአንድነት የልዑል የእንግሊዝ ሀገር የጦር ምርኮኛ የህይወት ገጽታ በልዩ ልዩ ዝግጅቶች በማስታወስ መታሰቢያነቱን ዘክረውት እንዲውሉ ይደረጋል። ይህ የልዑል አለማየሁ ቴዎድሮስ መታሰቢያ በየአመቱ በቋሚነት ከትውልድ ወደ ትውልድ እየተሸጋገረ እንዲዘከር ለማድረግ የሁሉም የኢትዮጵያውያን ታሪክ አደራ እንዲሆን ተጠይቋል። የዘንድሮ የልዑል ዓለማየሁ ቴዎድሮስ እረፍት መታሰቢያ ዝግጅት መርሃ ግብሩ ለጫ ጋራ ወደፊት በግልም በህዝብም በማኅበራዊ መገናኛም የሚብራራ ሲሆን የመታሰቢያ ዝግጅቱ ሁሉም የኢትዮጵያውያንንና የኢትዮጵያ ወዳጆች ያቀፈ ሁሉን የሚያሳትፍ የሁሉም አደራ እንዲሆን ኮሚቴው ከወዲሁ የአክብሮት ጥሪውን ያስተላልፋል። ለበለጠ መረጃና ትብብር ስክሪኑ ላይ ባሉት ስልክ ቁጥሮች መደወል የሚችሉ መሆኑን በአክብሮት እናሳስባለን። ከአክብሮት ሰላምታ ጋር የዝግጅት ኮሚቴው መስከረም 11 ቀን 2018 ዓ ም ውድ የአፋ ቲዩብ ቤተሰቦች ይህንን ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይም በዩናይትድ ኪንግደም ውስጥ ለሚኖሩ ኢትዮጵያውያንና ኢትዮጵያውያን ወዳጆች በሙሉ ሼር ታደርጉልን ታጋሩልን ዘንድ በአክብሮት እንገልጻለን። ይህ የኢትዮጵያውያኖች ድምፅ ነው። ይህ የኢትዮጵያውያኖቹ ምልክት ነው። እኛም የቀደሙት የአባቶቻችን ልጆች ነንና ይህንን ዝግጅት እንዲታደሙ በተለያዩ ዝግጅቶች ሰዎች ላይ የራሶትን አሻራ ማስቀመጥ ከፈለጉ ይህንን ዝግጅት መታደም አለቦት። ይህ የእኛ መልእክት ነው። ውድና የተከበራችሁ ክብሯትና ክብሯን ተመልካቾቼ እንዲሁም በመላው ዓለም ሆናችሁ የዚህን ታሪክ ተቋዳሽ መሆን ለምትፈልጉ በሙሉ ከእኛ ጋር አብራችሁ መቀጠል ትችላላችሁ። ይህ ድምፅ ነው። እናመሰግናለን። ትልቅ ነበርን፣ ትልቅም እንሆናለን። አፋቲዮ ከለንደን ሻሎም።